ኦ ቪክተም ነው፣ በሌላ ነገር እሱ ራሱ በሌላ ደግሞ ቪክተም ነው። ኦ ማይ ጋድ፣ ታሪክ አለ እዛ ቤት። የምልህ ለዛ ነው። ይኖስማ ግን ይሄኛው ከኔ ጋር ስለተጣላ ብቻ እንትናል እንጂ ቪክተም ነው እሱ ራሱ። እኔ እኮ ያንን ስሰማ እኔ ራሱ ከሳታለሁ። ከእሱ ጋውኝ ሲል እንደ አልገባኝም። ላይክ ውሸታም በለ። እሱ ምን ያው ስለተናደደ ከኔ ጋር ስለተለያየ ብቻ ስለተለያየ ብቻ፣ ዋና ደግሞ ፈትፍቶ መረጃውን ሁሉን ነገር ሰዎችን በሙሉ ያገናኘኝ እሱ። በጣም ሌላ ታሪክ ነው። ያበደ ፍቅር ነበር። እኔ ለሁሉ የምመኘው እንደዚህ አይነት ፍቅር ነው። ሆነበጎ ሞተኝታ ይማረው። የእሱ ደግሞ መጨረሻው ራሱን አበሳጭቶ አበሳጭቶ እዚህ ላይ ነው ያለው። ግንፍል ነው። አረ ያው ትግሬ አለ፣ ገባኝ። ለዛ እኮ ነው እንደዛ ያልኩሽ። ከራሱ ጋርማ አይደለም፣ በአጠቃላይ ትንሽ የዛ አካባቢ ግሩፖች ችግር አለባቸው ሁሉም። ግን አንድ ልጅ አለ መልካም ልጅ ማለት አሁን ልጁን ክርስትና ያነሳ ልጅ አለና እሱ ትንሽ ከነሱ ይለያል። በጣም ጥሩ ልጅ ነው ልጁ ና ናይኒ ልጅ አረበስ ማማን ሆፕ ይህ በሰላም ይፈታ ወይንም እውነቱ በደንብ ላይክ በደንብ ይውጣ ነው። በጣም አያውጡትም ልንገርህ እነሱ ከዚህ በኋላ